ማሚ ስስ ሳይከፍል ስለሆነ ስሟ የመጀመሪያው የመጀመሪያው ውድቅ ብያለሁ አንተኛ ጋር እሺ፣ የት ተገናኛችሁ? ዝርዝሩን ልጠይቅህ አያች ብን አንተ ንገረኝ። ደረቀ አሞራው አ ማርያምን ደርቀ ነበር የተተዋወቃችሁ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 ሀምሳ አንድ ባለው ውስጥ ነው ያለው። እዚህ ቤት እድሜያቸው የሚጠነቆልላቸው ልምናንተ አይሆንማ። ቁጥሩ ይጎላል። ከአንተ እድሜ ላይ ትንሽ ተቀንሶ ወደ እሷ ይጨመራል። ሀያ አራት ታደርገናታል። አለባበሷ ምን እናደርጋለን? አንተ አለባበሷ ቁንጣ ቀሚስ፣ ሂጃብ፣ ሱሪ፣ ሱፍ፣ ጉርድ፣ ቱታ፣ ማሊያ ምንድነው የምትለብሰው? ማሊያ እናንተ ናችሁ ያላችሁ። የምትለብሰው ምንድን ነው የምትለብሰው? ድሬስ እና ሱሪ። ሁለት ልብስ በአንድ ላይ ማለት ሁለት የፍቅር ሁኔታችሁ ምን ያህል ትወዳት አለ? በጣም ወዳት አለው። አልወዳትም፣ ገንዘቧን ፈልጌ ነው። አፈቅራት አለው። እወዳታለሁ። ላገባ ትፈልጋለሁ። ደስ ትለኛለች። እሷ ጋ ሲሆነ በጣም ነው የምትወዳት ወይንስ ደስ ትለ ፍቅራችሁ እኛም እናውቀዋለን። አንተ ባነግረንም ምግብ በልታችሁ ታውቃላችሁ? አታውቁም? እኔ እነግርሃለሁ። አታቁም? ግን መብላት የምትፈልጉት ነገር ምንድን ነው? መብላት የምትፈልጉት ነገር፣ ያልበሉማ። ጋይስ በሉ መብላት የምትፈልጉት ነገር። በህይወቴ ዘመን ለመጀመሪያ ጊዜ ሐበሻ ሆኖ ቀይ ወጥ ያለ ወንድ እሱ ብቻ ነው። እሺ፣ ቀይ ወጥ እኮ ዶሮ ወጥ ያው ከቀይ ጋር ቤተሰብ ናቸው እኮ አንድ ሁለት ሶስት አራት አምስት ስድስት ዘጠኝ አስር አስራ አራት ዶሮ ወጥ የኑሮ ማማ። ሀብታም ሀብታም ነህ፣ ደሃ ነህ፣ መካከለኛ ደሃ አለ። ጤነኛ ነገር የጤና ራስ እችላለሁ የሚላል የለም። ለ ያለው ደሃ፣ ሀብታም፣ መካከለኛ፣ መካከለኛ ነው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 አንድ እኮ ስትጣመሩ እኮ አንድ አይነት ሀሳብ ነው የሚኖራቸው። የተለያየ ሀሳብ ብቻህን። ባህር ዳር አራት ቁጥር እሺ። እስከዛውን አውራቸው ልደምረው። ደምሪ። ድምርህን ነግርሃለሁ። አራት

በውስጡ በውስጥ ማለት ነው። አንተ ወንድየው የከጀለት ሴት አለች፣ ተጠንቀቂ የሚለው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 አንድ ነገር ሳይከፍል ጠንቁጅና ጂሱስ ክራይስት ናችን ብሎ ጠንቋል ወይ? አለሚ በጣም አመሰግናለሁ ነበር። የሶ ሀቅ መብላት አይሰለችህም? መልስ ካልሆነ እኔ ደረሰኙን እዤ ፖሊስ ጋር ልጅቷን እዣት ነው የሚሄደው። ተግባባ አሊክሶ ብር እየበላ ታቃለክ። የሶ ብር የልጆቹን ብር እየበላ አንዱ ሌባ፣ አንቺ ደግሞ መከራሽ በቃ ከሌባ ጋር ምትራባቸውበሳንች ትሽምር ይናለኝ በቀደሙ ሁለት ሚሊዮን ብር አስመለስኩትኝ አሁን ደግሞ የአንዷ ሰባት ሺህ ድርሃን በላት፣ ሰባት ሺህ ድርሃን በአርባ ሁለት አባዙት በኢትዮጵያ ብር ስንት እንዳይመጣ። አሌክሱ እንዴት ነህ? እንዴት ነሽ? ደህና ነሽ? እስቲ ቀለበትክ እንዲያርገው። በዚህ ነው በዚህ ነው የሚደረገው፣ ግን ቀለበት በሁለቱ ይደረጋል ጌም ትጫወታለሽ? አዎ እጫወታለሁ። በምን ቅጣ እኔ እኮ ስቀጣ ስለ ምንድነው የምታለቃቅሰው? ምን እኔ ስንት ቀን እፍርታም ከፍርታም ደግሞ አፋፍረቁ ወጣህ። ትንሽ ተጫወት። እሺ ነው ነው አንተ፣ ግን በጣም ነው የምትፈራው። እናቴ ትሞት እንዳሰድበው ማርያምን እረፍ። በጣም ነው የምትፈራው ምን